ትንሽ ደስ አይልም፣ የሰው አይን ያቆሻል። ግን ሌሎቹን አንት ሌባ፣ አንት ባንዳ፣ አንተ ውሻ፣ አንተ ምናምን የሚለው ነገር ጥሩ ነው። አሁን ትናፍቀኛለህ በሌላ አካውንት ምንድነው፣ በሌላ ሰው ስልክ ታየኛለህ ማለት ነው። እንደዚህ እናደርጋለን። መልካም ወደ ዘመድ ቲቪ እንሄዳለን። ዘመድ ቲቪ ዘጠን ፍቃዱ መቶ በመቶ አልቆ በእጃችን ገብቷል። እግዚአብሔር ይመስገን ጻፉልኝ ፍቃዱ ዘመድ ሚዲያ ኔትወርክ የሚል ፍቃዱ መቶ በመቶ አልቆ እጃችን ገብቷል ማለት ነው። መቶ በመቶ ፍቃዱ እጃችን ገብቷል፣ እግዚአብሔር ይመስገን። ዘመድ ቲቪ ዘመዴ የግል ይሆናል የኔ ይሆናል እንደዛ እንዳይሆን ተብሎ ዘመድ ብራንዱ ዘመድ ይሁን ተብሎ ዘመድ ሆኗል ማለት ነው። የሁሉ ዘመድ ዘመድሁን ሳይሆን ወይም ዘመዴ ሳይሆን ዘመድ ቲቪ ዘመን ባንክ የሚባል አለ አይደለ? ዘመድ ቲቪ ይመጣል ማለት ነው። ዘመድ ቲቪ ይመጣል ማለት ነው። ዘመድ ቲቪ በአሜሪካ ሕግ መሰረት በቦርድ ተቋቁሞ ተመስርቶ ሕጋዊ ፍቃዱን አግኝቶ አየር ላይ መዋል ትችላላችሁ፣ መስራት ትችላላችሁ የሚለውን ፍቃድ አግኝተናል። ከዚያ በኋላ ደግሞ ምንድነው ያደረግነው? የባንክ አካውንት ሁለት ባንኮች ላይ የቼስ እና የዌልስ ፋርጎ የሚባል የባንክ አካውንት ተከፍቷል። እዛ ላይ ደግሞ የፔፓል አለ፣ የገንዘብ መክፈያ ስርዓቶች ተሰርተዋል። እነዛ ሁሉ ተጠናቀው ባንኩም ይፋ ሆኗል ማለት ነው። እንግዲህ የሳተላይት ቴሌቪዥን ሲከፈት ዋናው የሚያስፈልገው ገንዘብ ነው ዋናው የሚያስፈልገው ገንዘብ ነው። የአየር ሰዓቱን ለመክፈል ገንዘብ ያስፈልጋል። ለዛ ደግሞ እግዚአብሔር አስቀድሞ አዘጋጅቷል ማለት ነው። መጀመሪያ ምንድን ያደረኩት 318 318 የጌዴዮን ሰራዊት ገንዘብ ያላችሁ መርዳት የምትችሉ 300 ሰዎች፣ 300 ሰራዊት እንድትመጡ እስቲ ፈቃደኛ የሆናችሁ ብዬ ነበረ። እነዚያ 300 ሰራዊቶች በአንድ ቀን ከአሜሪካ፣ ከካናዳ፣ ከአውስትራሊያ፣ ከአውሮፓ፣ ከእስራኤል፣ ከአፍሪካ ደግሞ ከኡጋንዳ፣ ከደቡብ አፍሪካ እና ከጋና ሶስት ሰዎች እ ከሳይፕረስ ከዚህ ከአውሮፓ ማለት ነው። እነዚህ ሶስት መቶ ሰዎች መጥተዋል። ቁጥሩ 18 ይጨመርበት ስለተባለ በኒቅያው ጉባኤ ሊቃውንት መታሰቢያ እንዲሆን 18 ሰው ጨምርበን 318 ሰዎች አድርገናል 318ዎቹ ቀደም ብለው የተቋቋሙ ናቸው እነዚያም የአገልግሎት ትምህርት ለብቻችን እየተነጋገርን እየተወያየን ቆይተናል ከዚያ እነዚያ ሰዎች ሂደቱን በሙሉ እነግራቸዋለን ፍቃዱ እዚህ ደርሷል ባንኩ እዚህ ደርሷል ምናምን እላቸዋለን ልክ ባንኩን የባንኩ ፍቃድ ትንሽ ጊዜ እየወሰደ ሲመጣ የነነዌ ጾም የጾም ሲመጣ ለ318ቱም የዘመድ የጌዲዮን ሰራዊቶች የዘመድ ቲቪ የጌዲዮን ሰራዊቶች የሶስት ቀን ጸሎት እንዲደረግ እና ወደ እግዚአብሔር እንድናመለክት ፈቃዱ እንዲሆንልን እንድንጠይቅ ተነጋገርነው። እዛ ውስጥ አንድ ሙስሊም ወንድም አለ። አንድ ደግሞ የካቶሊክ እምነት ተከታይ እዚህ ውስጥ አለች። እዚህ ጌዲዮን ሰራዊት ውስጥ እንገባለን ብለው የገቡ ማለት ነው። ስለዚህ እነሱ በራሳቸው ይጸልያሉ፣ እኛም እንጸልያለናል። በሁለተኛው ቀን የባንኩ አገልግሎት ጾሙ በጀመረ በሁለተኛው ቀን እግዚአብሔር ረዳን፣ ተፈቀደ ማለት ነው። ከዚያ በኋላ የገጠመን ምንድን ነው? ወደ ባንኩ ለማስገባት እስቲ ቃል የምትገቡትን ሌው እና ህዝቡ ፊት ሁሉ ሁሉም በሚያየው 318ቱንም ቃል ግቡ ብያልኳቸው በቃ አለቀስኩኝ። እግዚአብሔር በሚያውቀው አለቀስኩኝ አለቀስኩኝ። 318ቱ እንግዲህ 3200 ሰው የቴሌግራም ፎሎወር አለ። ወደዛ አላመጣሁትም። ወደ ጎፈንድሜ አልሄድኩም። ወደ ድርጅቶች አልሄድኩም። ወደ ቄሶቹ፣ ወደ ካህናቱ፣ ወደ ጓደኞች አልሄድኩም። እማላቃቸውን 318 ሰዎች ያው ጥያቄ አቀረብኩላቸው ማለት ነው። ጥያቄውም እስቲ ለዓመት እንኳን የሚሆን ወይ ለስድስት ወር የሚሆን ክፍያ እንድንከፍል እስቲ በአካችሁን ቃል የምትገቡትን ንገሩኝ ስላቸው በቃ ምንም ራሴን መቆጣጠር እስኪያቅተኝ ድረስ አንድ ሺ ዶላር አንድ ሺ አምስት መቶ ዶላር አንድ ሺ ሁለት መቶ ዶላር አንድ ሺ የካናዳ ዶላር አምስት መቶ ዩሮ አምስት መቶ ፓውንድ ሶስት መቶ ዩሮ ሶስት መቶ ፓውንድ ስድስት መቶ ዩሮ ስድስት መቶ ፓውንድ ዶላር። እንዲህ አይናችንን ክፍት አድርገን እንደው እጄን አፌ ላይ ጭኜ እስክቀመጥ ድረስ አጥለቀለቁት፣ አጥለቀለቁት። በእውነት በእውነት የሰው ፊት ሳያሳዩን ወደ ውጭ ሳንመጣ ሌላ ነገር ውስጥ ሳንገባ እነዚህ የተመረጡ ሰዎች አመጡ። ከዚያ በኋላ የባንኩ ተፈቅዷል እና አስገቡ ስንላቸው ደግሞ አንድ ሺህ ቃል ገብቶ የነበረው ሁለት መቶ እየጨመረ አምስት መቶ ገብቶ የነበረው ሶስት መቶ አራት መቶ አንድ ሺህ እያደረገ ሶስት መቶ ገብቶ የነበረው ወደ አምስት መቶ ከፍ እያደረገ አንድ መቶ ቃል ገብቶ የነበረው ወደ ሶስት መቶ ወደ አምስት መቶ ከፍ እያደረገ ታይቶ የማይታወቅ ነገር መጣ እና እኔ የበለጠ እንዳገለግል ነው ያደረገኝ። አሁን ይህንን ቁጭ ብሎ ሂሳብ የሚሰራ አለ። እሺ፣ 318 አንድ ሺ ይህን ቢሰጥ ይህን ዘመዴ ምን ያገኛል ምናምን እንዳታስብ። ደም ብዛታችሁ እንዳይጨምር፣ ስኳር ጨጓራችሁ መርዝ እንዳይተፋ፣ እንቅልፍ እንዳታጡ። እኔ በዛው በቀደመበት መንገድ ነው የሚሄደው። እኔ ከእኔ ጀርባ የነበሩት እነዛ 20 30 የሚሞሉ ሰዎች ናቸው ቀዳዳውን ሸፍነው አንተ አገልግል ያሉኝ። አሁን ግን ይሄ ዘመድ ቲቪ ቢከፍለኝ ደስ ይለኛል። ዘመድ ቲቪ በወርዱ አይቶ ወስኖ አንተ ዘመዴ ይሄ በወር ለላብ መተኪያ ይገባል ብሎ ከሰጠኝ እሰየው፣ ካልሰጠኝም በመረጃ ቴሌቪዥን እሄዳለሁ። መረጃ ቴሌቪዥን ሳገለግል በነፃ እንደማገለግለው እዚህም አገለግላለሁ እና በሽታ ላይ አትውደቁ። በእውነት አንዳንድ ወንድሞች፣ እህቶች፣ እናቶች ይህን ሲሰሙ ደግሞ ሌላ የራስ ኑሮ ራሱ አሁን በጣም የብዙ ሰው ናላ አዙሯል። እንኳን የእኔ ይሄ ሁላ ሰው ዶላር ለዘመድሁን ለዘመዴ ለዘመድ ቲቪ ሰጥቷል ብዬ በላዩ ላይ ደግሞ ሌላ በሽታ እንዳልጨምርባችሁ እርሱት። እኔ አላገኘም። እናንተ የሚያማችሁ እሱ እኔ ቢዝነስ የምሰራ ስለሚመስላችሁ እንቅልፍ ታጣላችሁ። እንቅልፋችሁን ተኙ። ምንም አይደርሰኝም። ለቴክኒሽያን ለምናምን የሚከፈላለ ለእኔ ምንም በቃ ሰላም ልጆቻችሁን አሳድጉ። በእውነት ሰላም፣ እንቅልፍተኙ ደግሞ በዚህ ብላችሁ ጠንቋይ ቤት አትዙሩ። በዚህ ብላችሁ ድፋው ግደለው አትበሉ። በእውነት እኔ የለውበትም። ያው ቦርዱም አለ፣ ሶስት መቶ አስራ ስምንቶቹም አሉ። ማየት ትችላላችሁ። የብዙ ሰው ችግር ነው። እኛ አበሾቹ ምቀኛ በቃ እንቅል እንቅልፍል እንነሳለን እንደውም ሌሎቹ ማጀመጀ ስንት አማራ ነው ያለው በአማራ ስም እየሸቀጠ በአማራ ስር እንትን እያለ ማለት ጀምረዋል። ግድ የለም እኔ ሰው ነው የሰበሰብኩት። እኔ አማራ ጉራጌብና ምና ብዬ አልሰበሰብኩም። ሰዎች ናቸው። በተለይ ኦርቶዶክሳውያኑ መጥተዋል። እንደነገርኳችሁ በሃይማኖት ደረጃ ከን ሁለት ሰዎች ናቸው የመጡት፣ አንድ ሙስሊም ወንድሜ ከድሮ ጀምሮ ከጎኔ የማይጠፋ አንዲት የካቶሊክ ቤተ ክርስቲያን አንድ ሺህ ዶላር አካባቢ ነው የሰጠችው። አንድ ሺህ ዶላር ያቸው የካቶሊኳ ልጅ አሜሪካ የሄድኩ ጊዜ እኔ በነበርኩበት ጉባኤ መታ ተሳትፋ አይቻታለሁ። ትልቅ ባንክ ውስጥ የምትሰራ ኢትዮጵያዊት ልጅ ናት። እና መታመም የለባችሁም በእውነት ይሄንን ነገር ደግሞ በሽታ ላይ መውደቅ የለባችሁም። ሌላው ደስ የሚለው ከ318 ውስጥ የአይቲ ባለሙያዎች ውጡ የዌብሳይቱን የምኑን የምኑን ለመስራት ብዬ ነበረ የሚገርማችሁ በአሜሪካ መንግስት ውስጥ በአሜሪካ ሀገር ውስጥ በጣም ምርጥ ምርጥ ቦታ የሚሰሩ የአይቲ ባለሙያዎች ተሰብስበው መጡ። እነሱ ኮሚቴ ያደረግንላቸው የቦርዱም አንድ ሰው የአይቲ ባለሙያ ስለሆነ እነሱ እሱን ሰብሳቢ ያደረግንላቸው። አሁን እንግዲህ እየፈጠሩ ያሉት ፈጠራ የሚገርም ነው። ዘመድ ቲቪ በእያንዳንዱ የእጅ ስልክ ላይ የሚገኝ ዘመን ቲቪ ዌብሳይቱ የሚገርም ዘመናዊ የዘመኑን ቴክኖሎጂ በሙሉ የሚጠቀም እንደገና ደግሞ ራሱ የአይቲ ሴኪዩሪቲ ራሱ በጣም ከፍ ያለ ራሳቸውን የቻሉ ሰዎች ናቸው የመጡት። በስብሰባዎቻቸው ላይ ሁለቴ ለጥያቄ ጠርተውኝ ተገኝቻለሁ። እጅግ በጣም ደስ የሚል ነው። በጣም በጣም ደስ የሚሉ ናቸው። በፊት በማዕዶት ጊዜ ማዕዶት ዘኦርቶዶክስ ብለን ያቋቋምነው ላይ የነበሩ አሉበት እነዚህ ሰዎች በገንዘብ ብንከፍልና በገንዘብ ብንተምን እንግዲህ ሚሊየን ዶላርም ይብቃ አምስት መቶ ሺህ የምናውቀው ነገር የለም መቶ ሺህ ምናምን ነገር ግን እነዚህ ሰዎች ያላቸውን እውቀት በሙሉ አሟጣው ለዘመድ ቲቪ ለመስጠት እና ለማድረጋት። እሱ ብቻ ሳይሆን አዋጥተዋል አምስት መቶ ዶላር፣ አንድ ሺህ ዶላር፣ ሶስት መቶ ዶላር አዋጥተዋል፣ ራሳቸው እንደ አንድ አባል አዋጥተዋል ማለት ነው። ይሄ ብቻ ሳይሆን ሚዲያው ደግሞ ሚዲያ እንዲሆን ሚዲያው ሚዲያ እንዲሆን የሚዲያ ሰዎች ሶስት መቶ አስራ ስምንት ውስጥ ካላችሁ የራሳችሁን ስታፍ አቋቁሙ ብዬ ጥሪ አቅርቤ ነበረ። በጣም በጣም በጣም በሚገርም ሁኔታ ወደ ሁለት ሶስት መጥተዋል። ሁለቱ ግን አንደኛው የኢትዮጵያ ሬዲዮን መስርተው የነበሩ ትልቅ ሰው፣ ሌላዋ ደግሞ በሁሉም ቦታ ሰርታ ተሰዳ ወደ አሜሪካን ወደ ካናዳ የሄደች ነው። ሁለቱም ካናዳ ናቸው፣ ለነገሩ ሌላው አሜሪካን ያለው እሱን ገና አላገናኟቸውም። እነዚህ የሚዲያው ቅርጽ መያዛ እኔ የሚዲያ ባለሙያ አይደለሁም። ነገር ግን ሚዲያው ምን መምሰል አለበት፣ ምን መሆን አለበት የሚለውን ከሰሩባቸው ሚዲያዎች አንጻር እነሱ ባለሙያዎች ስለሆኑ እነሱ ተረክበው ትራን እኔ ያቺ